ሰላም ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በሌላ ርዕስ መጥቻለሁ። አምለሰቱ ውጪ እንግዲህ ከዶክተር ሮዳስ የሚባል ስለ ሄኖክ መጽሐፍ እመራመራለሁ የሚል ዶክተር አይዱ ነው። ምንነቱም ምክንያ እውነት ለመናገር ከሆነ አላውቅም፣ ግን ብዙ ጊዜ ስለ መጽሐፈ ሄኖክ አውቃለሁ የሚል ሰው ነው። አሁን እሱ አንድ ጢሻ ውስጥ ግቢ ውስጥ ነው መሰለኝ ሆነው የአለምን ከዋክብት አየን። እነ ማርስ፣ እነ ጁፒተር፣ እነ ማን ነው የሚሏት የተለያዩ እንትኖች አይተናል። አሁን ከመጽሐፍ ቅዱስ አኳያ እንዴት ነው ይሄ የሚታየው የሚለውን ለማየት ነው። አሁን መጽሐፈ ሄኖክ ሄኖክ ጽፎታል ነው የተባለ ነው። ሄኖክ ማን ነው? ሄኖክ ዘፍጥረት ላይ የተጠቀሰው ሲናጠረ የተጠቀሰው ከእግዚአብሔር ከእግዚአብሔር ጋር አካሄዱን ስላደረገ እግዚአብሔር የወሰደው ልክ እንደ ኤልያስ የወሰደው ነው ሄኖክ። እና ስለዚህ ምንድን ነው የሚለው አሁን እሱ ጽፎታል ነው የሚለን እሱ ነው የጻፈው ምዕራፍ አምስት ከቁጥር ሀያ ሁለት ምናምን ጀምራችሁ ስታነቡ እዛ ላይ ያለ ሄኖክ። አሁን እሱ ጽፎታል ነው የሚል እሱ ነው የጻፈው ነው እያለ ነው አሁን መጽሐፍ ቅዱስ እንግዲህ። ከእሱ ጽፎታል ካለ ብንጀምር ማለቴ ነው። ለምሳሌ አምስት እነዚህ አምስት መጽሐፍቶችን ቶራ የሚባሉት መጽሐፍቶችን የጻፈው ዘፍጥረት ዘጸአት ዘህልቁ ዘዳግም እንደገና አንደኛው ወንድ እንደዚህ ነው። የመሳሰሉት መጽሐፍ የጻፈው ዘፍጥረት ዘጸአት ዘለዋውያን ዘህልቁ ዘዳግም የጻፈው ሙሴ ነው። ሙሴ ነው የጻፈው። እንግዲህ ሙሴ ከእግዚአብሔር ጋር በሲና ተራራ አርባ ቀን አርባ ሌሊት ያሳለፈ ሰው ነው። ስለዚህ እያንዳንዱ ከዘፍጥረት ጀምሮ ያለውን መጽሐፍ የጻፈልን በመንፈስ ተረድቶ ከእግዚአብሔር ተቀብሎ በጥራት በጥንቃቄ እንደተጻፈ መጽሐፍ ቅዱስ አንባቢ ሁሉ የሚስማማበት ነው። ያው ኦርቶዶክሱም፣ ጴንጤውም፣ ሌላ ሌላ ሃይማኖትም ያላቸው በዚህ ይስማማሉ። እና አሁን ሙሴ ጽፎታል። አንደኛ መጽሐፍ ለምንድ ነው እግዚአብሔር ሙሴን መጽሐፍት እንዲጽፍ ያደረገው ሲባል ሙሴ ፊደል የቆጠረ ሰው ነው። በፈርዖን ቤት ያደገ ሰው ነው። የተማረ ሰው ነው። ስለዚህ መጽሐፍ ይችላል። መጽሐፍ ስለሚችል እግዚአብሔር ሙሴን ለዚህ ተጠቅሞበታል ማለት ነው። ወደ ሄኖክ ስንመጣ ግን በዛን ዘመን ፊደል አለ ብዬ ምን አልገምትም። መጽሐፍም መጽሐፍ የሚችሉም አይመስለኝም። ስለዚህ እሱ እንደዛም ሆኖ እንደው በእግዚአብሔር ተአምር ጽፎታል እንኳን እንዳንል አልተጻፈም። ሄኖክ ጽፏል፣ መጽሐፍ ጽፏል የሚል መጽሐፍ ቅዱስ ላይ አልተጻፈም፣ አላገኘንም፣ አላነበብንም። ስለዚህ ሰው በተለይ መንፈሳዊ ነገር ሲናገር ከመጽሐፍ ቅዱስ ውጪ የሆነ ነገር ከሆነ የሰይጣን ነው እንጂ እግዚአብሔር አይደለም ማለት ነው። ስለዚህ ሄኖክ መጽሐፍ አልጻፈም፣ መጽሐፈ ሄኖክ የሚባል የለም። እንግዲህ የመጽሐፍ ስልሳ ስድስት ነው መጽሐፍ የመጽሐፍ ቅዱስ ስልሳ ስድስት መጽሐፍቶች ናቸው። በዚህ በስልሳ ስድስት መጽሐፍት ውስጥ የሄኖክ መጽሐፍ የሚባል የለም ማለት ነው። አሁን ከዚህ መሰረቱ ከዚህ እንጀምራለን። ስለዚህ የሄኖክ የሄኖክ መጽሐፍ የእግዚአብሔር አይደለም፣ ምናልባት የሰይጣን ሊሆን ይችላል። የእግዚአብሔር ቃል አይደለም። ከዚህ ብንጀምር አሁን አሁን ምንድን ነው የሚለን ይሄ ዶክተር ሮዳስ፣ አንድ ሲፈልግ ከመጽሐፍ ቅዱስ ይጠቅሳል ሲፈልግ ሄኖክ መጽሐፍ ይጠቅሳል። በአብዛኛው የእሱ መመሪያ የሄኖክ መጽሐፍ ነው። አሁን ምንድን ነው የሚለው መጽሐፍ ቅዱስ ላይ ያልተጻፉ ነገሮች እንግዲህ ሲነግረን ነበረ። ልዩ ፍጡራን እንዳሉ፣ እነ ኤሊየንስ እንዳሉ እነዚህ አሁን የሚነግሩ ሰዎች ይሄ ዘመናዊ በዘመናዊ መልክ በቴክኖሎጂ የሚመጣው ቴክኖሎጂ እሱን ሁሉ ሲያብራራልን ልኝ ነበር። አሁን ኤሊየንስ የሚባል መጽሐፍ ቅዱስ ላይ አልተጻፉ። ከእሱ እንኳን ብንጀምር ልዩ መናፍስት አሉ። አልተጻፉ እንዴ? መንፈስ የማያዝ የማይጨበጥ ነው። ስለዚህ ልዩ ፍጥር ፍጡር ሊኖር አይችልም። በምድር ላይ ቢኖር አሉ ተብሎ ይጻፍልን ነበር፣ መጽሐፍ ቅዱስ ላይ ነው። እኔ እንዲያውም ከዚህ ዶክተር ሮዳስ ተነስቼ ምናልባት ዘፍጥረት አንድ ላይ የነበሩ እዚህ ዘፍጥረት ይሄ ነው ምንድነው? ዘፍጥረት ሶስት ላይ ፍጥረት፣ ዘፍጥረት ማለት ዘፍጥረት ስድስት ስድስት ላይ የኖህ ዘመን በነበሩ ጊዜ እነዚህ የኔፍታሌም እና ኔፍታሌም ማለት ምን ነበር የሚባለው ይቅርታ፣ ኔፍሊም ማለት ነው ኔፍሊሞች የእግዚአብሔር ልጆች ስለሆኑ ምናልባት መንፈስ ሆነው በጥፋቱ ጊዜ ድነው የሆን ወይ የሚል ጥርጣሬ ነበረኝ ግን ስሰማው ነበረ ማለት ነው ማነው ይሄ መጽሐፍ ይሄ ነው ከሚል ስሰማው እነዚህ ይሆን እንዴ ብዬ በራሴ ጭንቅላት አውጥቼ አውርቼ ግን እነዚህ የእግዚአብሔር ሰዎች ናቸው ወልደዋል እንግዲህ የሚዳሰስ ስጋ አላቸው መናፍስቶች አይደሉም ማለት ነው ተወለዱ ሴቶችን የሰው ልጆችን አግብተዋል ካለ፣ ስለዚህ በውሃው ጠፍተዋል ማለት ነው። ጠፍተዋል አሁን እሱ ግን የሚነግረን አሉ ነው የሚለን፣ የኒፍሊም ዘር የሆኑ ልዩ ፍጡር የሆኑ የሆነ ቦታ ተደብቀ አሉ እያለ ነው ያለ። ይሄን ከየት ነው ያገኘው? ከሄኖክ መጽሐፍ ያገኘው። እንግዲህ የሄኖክ መጽሐፍ ማን እንደጻፈው አይታወቅም። የኢትዮጵያ መጽሐፍ ነው፣ በግዕዝ ተጽፎ ከዛ በኋላ ወደዚህ መጣ። ነው የሚሉን። አሁን እነዚህ እንግዲህ ከዚህ በፊት አይታችሁ ሰምታችሁኝ ከሆነ የዚህ የመንፈሳዊ ነገር ቢዝነስ አለ ብያለሁ። እንዲህ አይነት ነገሮችን ከዚህም ከኢንዱዚም ኢንዱዚም ነው የሚባለው ከዚህ ከቡድሃም ከምንም አቀነጫጭበው ወስደው በሳይንስ መልክ እንደሆነ አድርገው የሚነግዱ የሚሸጡ፣ የሚለውጡ እንዳሉ ይናገራል። ስለዚህ መጽሐፈ ሄኖ ከአለ የሚባል ነገር ከሰሙ እነዚህ ነጋዴዎች ማለት ነው፣ ጭፊቶቹ ማለት ነው፣ በእርግጠኝነት ኢትዮጵያ ውስጥ ሄደው ይህን መጽሐፍ ማንበብ ሊፈልጉ ይችላሉ። ስለዚህ እዛ መጽሐፍ ላይ የነሱ ይሄ የጀመሩት ቢዝነስ ይሄ መናፍስት እንግዲህ መናፍስት እነዚህ ኤሊየንስ የሚባሉት መናፍስት ናቸው፣ ሄደው አነጋግሯቸው ሊሆን ይችላል። እሱን የሚያረጋግጥላቸው ሆኖ አግኝተው ሊሆን ይችላል። ስለዚህ ከመጽሐፈ ሄኖክ ተነስተው ነው እንግዲህ የኢትዮጵያ ውስጥ የተገኘ የተባለው ከመጽሐፈ ሄኖክ ተነስተው ነው አሁን ይህን ሁሉ እየነገራሉ እየነገሩ ያሉት ማለት ነው። አሁን መጽሐፈ ሄኖክ የሰይጣን መጽሐፍ ነው ብዬ ነው የማምነው። ሰይጣን የጻፈው መጽሐፍ የሆነ ሰው ተጠቅሞ ሰይጣን የወደፊት እቅዱ የወደፊት እቅዱ የጻፈው በሳይንስ መልክ መስሎ፣ በዘመናዊ መልክ መስሎ መጥቶ የጻፈው ነው። አሁን ከሱ ነው ከሄኖክ መጽሐፍ ወስደው ነው አሁን አገናኝተው ከሳይንሱ ጋር እየነገሩን ያሉት። በቃ አይዲያውን ያገኙት ከመጽሐፈ ሄኖክ ነው ያገኙት። እነዚህ ሳይንቲስት ነን ስለ ህዋ ሄደን እንመራመራለን ኤልየንስ አሉ እንደዚህ ያሉ ያሉት ከሄኖክ መጽሐፍ ነው። ከየት መጡት ብዬ ገርሞኝ ነበር። ከሄኖክ መጽሐፍ ነው ያገኙት። ስለዚህ ሄኖክ መጽሐፍ ይህ በቃ የሆነ ሰው ሰይጣን አስነስቶ አጽፎታል ማለት ነው። አሁን ይሄ እነዚህ እነ ዶክተር ሮዳስ እና እነ አምለሰት ማናት እነዚህ ሰዎች የኢሉምናቲ አባላት ናቸው። አምለሰት አምለሰት ሙጪና ዶክተር ሮዳስ የኢሉምናቲ አባላት ነው። ኢሉምናቲ ነው ያገናኛቸው። አሁን አንድ ጢሻ ውስጥ ሆኖ ከዋክብትን አይቻለሁ እያለ ነው አንድ ሻ የቀበሌ ቤት ውስጥ ሆነ ማርስ የትናይት በዚህ በናሳ በምናምን እንኳን በግልጽ የማይታየውን አንተ ጓዳ ተውሽቃ አይቻለው የምትለን የፈለገ የቴክ ቴክኖሎጂ ቢሆን ቅዠት ካልሆነ መስተቀር እንዲህ አይነት ቴክኖሎጂ እንዲህ አይነት እውቀት ሊኖርም አይችልም። ስለዚህ እነዚህ ሰዎች የኢትዮጵያን ሕዝብ ለማሳሳት የኢትዮጵያን ኢሉዥን ኮንፊውዥን ወደ ወደ አዲሱ ስርዓት ለማስገባ የተላኩ ናቸው። አምለሰት ሙጭ ማያ የሚል ስም ሰጥታ ነው የእሷን ካምፓኒ ምንድን ነው ይሄ ምንድን ነው ያላት ፕሮዳክሽን እሱን ማያ ብላ ነው የሰየመችው። አይን እኔ እንደዚህ አይነት ምልክቶች ብዙ ጊዜ አሁን እነዚህ የምልክቶችን ይሄ ምልክት ይሄ ነው ይሄ ምልክት ይሄ ነው የሚሉ የሚተነትኑ ሰዎች አሉ። እኔ የእሱ እውቀት የለኝም የመጽሐፍ ቅዱስ ከመጽሐፍ ቅዱስ አኳያ ግን ይሄ እንደዚህ የሚያደርጉት ይሄ አሁን እዚህ ቁጭ ብላ ይሄው እያየች ነው እንግዲህ እዚህ ጢሻ ውስጥ ቁጭ ብላ ይሄን አየሁ እያለች፣ ይሄ ቅዠት ነው ቅዠት ነው። አጋንንት አጋንንታው በግልጽ አጋንንት የአጋንንት ስራ ነው እንጂ አንተ ጢሻ ውስጥ ሆነ እንደዚህ አይነት ተአምር ልታይ አትችል። ስንትና ስንት ኪሎ ሜትር ከኛ የራቁ ናቸው ከዋክብቶቹ ማለት ነው። ከዋክብት ከየት አመጣችሁ የምትሉት ብትሉኝ፣ ከመጽሐፍ ቅዱስ ሰባ ሰገር ተመራማሪዎች እንደነበሩ ለበጎ ነገር፣ ለበጎ ስራ፣ ለሚጠቅም ነገር፣ ለእግዚአብሔር ይሄ ከዋክብት አይተው ንጉስ ተወልዷል። ከዋክብቶች ከእግዚአብሔር ጋር የሚስማሙ እንጂ የእግዚአብሔር ጠላቶች አይደሉ። አሁን እዚህ የእግዚአብሔር ጠላትነት ነው እያሳዩ ነው ያሉት፣ ታውቁ። ስለዚህ ይሄ አሁን በደንብ በደንብ አልሰማሁም፣ ስለ ስለ ዶክተር ሮዳስ፣ አሁን በደንብ እከታተለዋለሁ፣ አያውቃለሁ፣ ሰማውቃለሁ። በቃ በጣም በቃ ይሄ የኢሉምናቴ እንትን ተሰጥቶት ፕሮግራም የተሰጠው ሰው ዶክተር እና አምለሰትም ተባባሪ ናት። በጣም አይታችሁ ከሆነ በጣም ብዙ ጊዜ ጋብዘዋለች እሷ ኢንትርቪው ላይ በጣም ጓደኛ ናቸው። ይህንን እያደረጉ ቅዠት እያደረጉ አምለሰት፣ ውጭ እንደሚታወቀ ቴዲ አፍሮ ሚስት ሆና ከሱ በላይ ሀብተዋ የትየለሌ ይደርሳል። ቴዲ እራሱ ትገዛዋለች ከፈለገች። ኦኬ እንደዚህ አይነት ማጭበርበር ስራ ላይ የተሰማራችሁ ስለዚህ ህዝበ ክርስቲያኑ ነቅቶ መጠበቅ አለበት። መጽሐፈ ሄኖክ ሰይጣን የጻፈው ነው። ጌታ ኢየሱስ ክርስቶስ ምን ይላል? እናንተ ከአባታችሁ ከዲያብሎስ ናችሁ። የአባታችሁን ምኞት ምኞት የሰይጣንን ምኞት ልታረጉ ትወዳላችሁ። የሰይጣንን ምኞት ሊያስፈጽሙ የተዘጋጁ እንጂ እነዚህ ሌላ ተልእኮ የላቸው በሳይንስ ስም፣ በቴክኖሎጂ ስም ምን በዜሮ ነው የሚያጃጅሉን? ያሉ ለምን መጽሐፍ ቅዱስ ላይ ያልተጻፈ ነገር እኮ ምንም ፊዚክስ ባንማር፣ ኬሚስትሪ ባናቅ፣ መሰረታዊ የሆኑ ነገሮችን ግን እናውቃለን። ከመጽሐፍ ቅዱስ ተምረን፣ አንብበን፣ ተረድተን። ስለዚህ አሁን እነዚህ ይሄንን ህዋ ላይ እንሄዳለን፣ ቅብጥር ሰው የሚሉ ከመጽሐፈ ሄኖክ ወስደው ነው ይህንን እየነገሩን ነው ያሉት። እንዲህ ብሎ ነገር የለም። የጤሻ ውስጥ ሆነ ዓለምን ልትቆጣጠር አትችልም። ይሄ የሀሰተኛ ክርስቶስ መንገድ ጠራጊ ጠራጊዎች ናቸው። ይህን ማወቅ አለባችሁ ለማለት ፈልጌ ነው። በጣም አመሰግናለሁ።